የተመሰገነ ይሁን እግዚአብሔር። ሁልጊዜ ይሠራል፣ የእኛ ጌታ ይሠራል፣ ይፈውሳል፣ ያድናል፣ ይባርካል፣ ከዘላለም ሞት ወደ ዘላለም ሕይወት ያሻግራል። ዛሬ እግዚአብሔር በልጁ በኢየሱስ ክርስቶስ ስም አማካኝነት ለወንድማችን ለሚኪያስ በዚህ ቦታ ላይ በኩላሊቱ ላይ የነበረ የሕመምን ኃይል ኢየሱስ ፈውሶት ፍጹም ጤንነት ሰጥቶት መጥቷል። ወደ ጉባኤው መካከል ይጓል። አሜን ሃሌሉያ። ከበር ላይ ኢየሱስ አሜን ኢየሱስ ያደረና ከዚህ ምስክርነት ተሰማለ። ወ በጣም የሚገርም ነገር ነው። ናሴ ውራት ነው። ናሴ እንዳጋጣሚ የእግዚአብሔር ሰው እዚህ ከቆሞ ምስክርነት ደስ ስላለኝ ጌታን ለማምኑ ሰዎች እየመሰከረ ስለነበረ ደስ ስላለኝ ተወልኝ ይሄጋ ያለፈን እስቲ ይሄን ሰው እንጀምራ እናብረን በሚል ስንቀርብ ጌታ ደግሞ ከሱ ጋር አልፎ በከፍታ ሁኔታ ሲያጨናነቀ ነቀ ነበር። በጣም እየወጋኝ ሱሪ መታጠቅ እስከ እስከማለት ድረስ ሲያመኝ ነበርና እና እግዚአብሔር ሰው የሚገርም ነገር ለጓደኝ የራሱን አልተናገርኩም በሚሰራው ማስሪያ ቤት ላይ እኔ በማልፈልግ ሁኔታ ጠላት ሳይድ ባራ ያደረገኝ

የሚገርም ነገር ወደ ሮማኒ ሀገር ለመሄድ ብር ተመለከ እንደገና ደግሞ ዱባይ ለመሄድ እንደገና ፕሮሰስ